ቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችን የከበረ ሰላምታችን በመላው ዓለም ለመሆናችሁ ይህን የስፖርት መረጃ ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። አጫጭር ስፖርታዊ መረጃዎችን ከዚህ በማስቀጠል ለእናንተ ውድ አድማጮች ስችን ስናቀርብ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን እንድታሳዩን በአክብሮት ጋበዙን። ውድ ቤተሰቦቻችን በዚኛውም ጥንቅራችን በርከት ያሉ የአውሮፓ ትልቅ ክለቦችን እናነሳለን። ባርሴሎና፣ ሪያል ማድሪድ ትልቅ ክለቦችን ከብሔራዊ ቡድን ሬድ ስለደረሳቸው ተጫዋቾች ተጨማሪ መረጃዎችን እናነሳለን። ተወዳጁም የእንግሊዝ ፕሪሚየር ሊግ ከኢንተርናሽናል ብሬክ በፊት የመጨረሻውን ሳምንት እንመለከታለን፣ በ29ኛ ሳምንት። ከዚህ ጋር ተያይዞም አሰልጣኞች ጋዜጣዊ መግለጫ ሲሰጡ ነበር፣ ምናሉ የሚለውን ታደምጣላችሁ። የማንቸስተር ዩናይትዶ አሰልጣኝ ሩበን አሞሪም የሚያስፈልገኝን ሰው አሁን አግኝቼዋለሁ ብሏል። በተለይም ይሁዱን ጨዋታ ለመወጣት ወሳኙ ሰው ቡድኔ ውስጥ አለ ብለው አንድን ተጫዋች ጠርተዋል፣ ታደምጦታላችሁ። ከዛ በተጨማሪ በማንቸስተር ዩናይትድ በኩል እሳቸው እሷቸው በርከት ያሉ ታክቲካል ጉዳዮች አሉ። ኦማር ቤራዳም የማንቸስተር ዩናይትድ ሲኢኦ የሚሉን ነገር አለ። ከዛ በተጨማሪ ግን በማንቸስተር ዩናይትድ ቤት ሰፋ ያሉ የቡድን ዜናዎችን እናደርሳችኋለን። አማድ ዲያሎ ግን መቼ ይመለሳል የሚለውንም ጠብቁን። በአርሰናልም በኩል በርከት ያሉ ተጫዋቾች ለብሔራዊ ቡድን ጥሪዎችን እየሰማን እንገኛለን። አንድ ተጫዋች ግን አልተጠራም። ቤን ዋይት ለምን ከእንግሊዝ ብሔራዊ ቡድን ስብስብ ውጭ ሆነ የሚለውን ታደምጣላችሁ። በአርሰናል በኩል አሰልጣኝ ማይክል አርቴት የሰጡት ጋዜጣዊ መግለጫ አለ። በተለይም ከጋብርኤል ማርቲኒሊ ከቡካዮ ሳካ ጋር በተያዘ ያነሷቸው ነጥቦች አሉ። እንዲሁም ስለ ሪያል ማሪዱም ጨዋታ ተጨማሪ መረጃዎችን አጋርተዋል ጋዜጠኞች። ከምንም በላይ ግን ኤምሬስ ስቴዲየም የእንግሊዝን አንድ ጥያቄ ውድቅ አድርጓል። በተለይም የ2028 የአውሮፓ ዋንጫን ጨዋታ እንዲያስተናግድ ጥያቄ ቢቀርብም አርሰናሎች አልፈቀዱም። ጉዳዩ ትንሽ አነጋጋሪ ነው። ምላሹን ታደምጣላችሁ። ሳላህ አዲስ ክብሮ ሰነ ጽፏል። ከምን ጋር በተያያዘ ታደምጦታላችሁ። ከዛ በተጨማሪ ግን ለሊቨርፑል በርከት ያሉ የቡድን ዜናዎችና እጅግ በጣም ለየት ያሉ መረጃዎችን ሊቨርፑልያን ታደምጣላችሁ። ከኛ ጋር ቆይታ የምታደርጉ ከሆነ በሰማዮቹ በኩል አንድ ተጫዋቻቸው እንደሚመለስ ተረጋግጧል። ማሬስካ ሁለት እቅዶችን ለተመልካቾቻቸው ወይም ለቼልሲ ደጋፊዎች ይፋ አደርገዋል። እንግዲህ የምራብ ለንደን ክለብ ቼልሲ እውድ ጨዋታውን ያደርጋል። ሁለት አላማዎች አሉኝ ብለዋል። ከቡድን ዜና ጋር በተያያዘ ና ካስፈረሙት ተጫዋቻቸው ጋር በተያዘ ተጨማሪ ጥንቅሮችን ይዘናል። አሰልጣኝ ፔፕ ጋርዲዮላ ና ማንቸስተር ሲቲ ሰሞኑን ከሚዲያ ላይ ጠፍተው ነበረ። ጋርዲዮላ በአንድ ቃ ለመጠይቅ ብቅ ብለዋል። በተለይም በዚህ ሳምንት በሚደረገው የፕሪሚየር ሊግ መርሃ ግብር ሲቲ ከክለብ በላይ ነው ይላሉም ለሲቲ ደጋፊዎች የሚያጋሩት መልእክታ ላይ ታደምጡታላችሁ። በፕሪሚየር ሊጉ በርከት ያሉ መረጃዎችን እናጋራችኋለን። አነጋጋሪ ውሳኔ ስለወሰነው አንድ የብሔራዊ ቡድን አሰልጣኝ ለየት ያለ መረጃን ይዘንላችኋል። ቃል ስፖርት ላይ እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ እያረጋችሁ አበረታቱን። ውድ ቤተሰቦቻችን ሀሳብ አስተያየታችሁን ላጋራችሁን ሁሉ ከልብ ከልብ ነው የምናመሰግነው። ቤተሰሙን ካሻችሁም ሰብስክራይብ አርጉን። ከስፔንን ጀምር ፓወኩ ባርሲን እናንሳ በ

ኦል ስፔን ፋይናልን ማየት እንችላለን። በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድ እና ባርሴሎና ፍጻሜ ካልደረሱ በስተቀር እርስ በርስ አይገናኙም። ስለዚህ ሁለቱም ፍጻሜ የሚደርሱበት የራሳቸውን እድል አላቸው። ሁሉንም ጨዋታቸውን ከፊት ያለውን የሚያሸንፉ ከሆነ ፓው ኩባርሲ ከሪያል ማድሪድ ጋር የአውሮፓ ሻምፒዮንስ ሊግ ቢደርሳቸው እጅግ በጣም ምርጡ የፍጻሜ ጨዋታ እንደሚሆን ተናግሯል። ከሪያል ማድሪድ ጋርም መፋለም እንፈልጋለን ብለዋል። ቀጣይ ከቦሩሲያ ዶርትመንድ ጋር በሩብ ፍጻሜው እንደሚፋለሙ ይታወቃል። ላሚኒያ ሶማል በክፍት ጨዋታ በ90 ደቂቃ 0.96 ኦልሞስት ለአንድ የቀረበ ነው፣ ወይም ደግሞ በዘጠና 90 ደቂቃ አንድ የግብ እድልን በመፍጠር በአውሮፓ አምስት ታላላቅ ሊጎች ቀዳሚ ሆኗል። ያው ቅጣት ምትን አያጠቃልልም። ስለዚህ ወይም ደግሞ የቆመ ኳስን አያጠቃልልም። እንቅስቃሴ ላይ ካለ ጨዋታ የግብ እድሎችን በመፍጠር እጅግ በጣም የተለየ ቁጥር ያለው አሁንም ቢሆን የዚህ ተጫዋች ዕድሜ 17 ዓመት መሆኑ ግን እጅግ በጣም አስገራሚ ነው። አሌሃንድሮ ባልዴ፣ ፌርሚን ሎፔዝ፣ ኤሪክ ጋርሻን ጨምሮ እዚሁም ሌላኛው የባርሴሎና ተጫዋች ጋቪ ከስፔን ብሔራዊ ቡድን ስብስብ ውጭ ተደርገዋል። በእርግጥ በስፔን ብሔራዊ ቡድን በኩል ወደ ሰባት የሚጠጉ ተጫዋቾች ጥሪ ደርሷቸዋል። እነ ላሚን ያማል፣ ፔድሪ፣ ኦልሞ፣ ፓው ኩባርሲን የመሳሰሉ ጨምሮ ወደ ሰባት የሚጠጉ ተጫዋች ጥሪ ቢደርሳቸውም ጋቪ ያው በቂ እድል እያገኘ አይደለም በሀንስ ፍሊክ ስር። እንደውም ሰሞኑን እሱ ወጥቶ ጋቪ ራሱ በዚህ ጉዳይ ላይ ሀሳቡን አጋርቷል። ክለቡ እምነት ስላለው አምስት ዓመት ኮንትራት አስፈርሞኛል በሀንስ ፍሊክም እርግጠኛ ነኝ ብሎ ነበረ። ከዛ በተጨማሪ ምርጥ ብቃቱን እያሳየ ነበረው ባልዴ ያለመካተቱ ግን እጅግ በጣም አነጋጋሪ ነበረ። በሪያል ማድሪድ በኩል ሪያል ማድሪዶች የ19 ዓመቱን የበርንማውዝ የተከላካይ ስፍራ ተጫዋች ዲያን ሁሰነን በተመለከተ መረጃዎችን አሰባስበዋል ተብሏል። በፕሪሚየር ሊግ የሚገኙ ተከላካዮች ጉዳዮች ላይ ትኩረት እያደረገ የሚገኘው ሪያል ማድሪድ የበርንማው የበርንመውዙን የዘንድሮ በጣም አስደናቂን ተጫዋች ዲያን ሁድሰንን ሁኔታ እየተመለከተ ነው። በእርግጥ በዚህ ተጫዋች ዙሪያም እንደ ቼልሲ ያሉ ክለቦችም ትልቅ ፍላጎት እንዳላቸው ሳይዘነጋ ማለት ነው። የቀድሞ የሪያል ማድሪድ ፓሪሰን ዠርሜን ከዛም የሴቪያ ተጫዋች ነበረ ሰርጂዮ ራሞስ አሁን በ ሞንቴሬ እየተጫወተ ይገኛል። በሜክሲኮ ለየት ያለ ነገር አስመዝግቧል። አራት ተጫዋቾችን አድርጎ ተከላካዩ ሰርጂዮ ራሞስ ሶስት ግቦችን አስቆጥሯል። ታዲያ ይህንን መረጃ በፊት ገጹ ላይ ይዞት የወጣው ዋን ፉትቦል እስካሁን ቀይ ካርድ አላየም ብሎ ማነጋጋሪ አድርጎታል። ይህንን መረጃ ያው ራሞስ ወይ ለቢጫ ወይ ለቀይ ካርድ በጣም የተጋለጠ ተጫዋች እንደሆነ እናውቃለን፣ ግን አንድም ቀይ ካርድ ሳይ እስካሁን ሶስተኛ ግቡ ላይ ደርሷል። የፖርቹጋል ብሔራዊ ቡድን በቀጣይ ላለበት የኔሽንስ ሊግሩ ፍጻሜ ጨዋታ የቡድን ስብስብ ሰርታቸውን ይፋ አድርገዋል። የአርባ አመቱ የአልናስር የፊት ሰር ተጫዋች ክርስቲያኖ ሮናልዶ በቡድን ስብስብ ውስጥ መካተት ችሏል። ጆ ካንሴሎ በጉዳት ምክንያት ከፖርቹጋል ብሔራዊ ቡድን ስብስብ ውጭ ነው። የማንቸስተር ተጫዋች ማቴዎስ ኑኒስ በብሔራዊ ቡድን ስብስብ ሳይካተት ቀርቷል። የፖርቹጋል ብሔራዊ ቡድን በቀጣይ ከዴንማርካቻቸው ጋር የኔሽንስ ሊግ የሩብ ፍጻሜ የደርሶ መልስ ጨዋታን የሚያደርጉ ነው የሚሆነው። ሮናልዶ ግን አሁንም በብሔራዊ ቡድኑ ጥሪ ተደርጎለታል። ስለዚህ እስከ 2026 የዓለም ዋንጫ ድረስ ክለቡን የሞከሉ ነገር እርግጥ እየሆነ የመጣ ይመስላል። ከ20 ዓመት በታች የአርጀንቲና ወጣት ብሔራዊ ቡድን አሰልጣኝ የሆነው የቀድሞ ዝነኛ ሃቪየር ማሻራኖ ነው ለተጫዋቾች ኮስተር ያለ መመሪያን አውጥቶላቸዋል። በዚህም መሰረት የቀለም ትምህርቱን የቤት ስራዎችን በአግባቡ መስራት ግዴታ መሆኑን፣ የመኝታ ክፍል ማጽዳት እንዳለባቸው፣ የመለማበጃና የመጫወቻ ጫማዎቻቸውን ትጥቆቻቸውን ራሳቸው እንደሚያጸዱ፣ ከምግብ በኋላ የተመገቡበትን ሳህን ራሳቸው እንደሚያጥቡ፣ የምግብ ቤቱን አዳራሽ በጋራ እንደሚያጸዱ፣ የእርስ በእርስ ስብሰባ ላይ በንቃት እንደሚሳተፉ፣ ማለዳና ምሽት ሁሉም እንደየእምነቱ የመጸለይ ግዴታ ተቀምጦበታል። እነኚሁ ሁሉ ተግባራዊ ያልፈጸመ ከብሔራዊ ቡድኑ ይሰናበታል ብሏል። ከ20 ዓመት በታች ናቸው። የአርጀንቲና ብሔራዊ ቡድን አሰልጣኝ ደግሞ ያላቸው ሃቪየር ማሻራኑ ነው። ለየት ያለ መመሪያ ይመስላል። በአውሮፓ ትልቅ ክለቦች ይፈለጋል። ጄሬሚ ፍሪ ፖንግ በነጻ ኦኪድ የወሰዱ ተጫዋች ነው። በባየር ሊቨርፑሰን በኩል ዋንጫ በነሱበት በተለይም አንድም የቡንድስሊጋ ጨዋታን ሳይሸነፉ ዋንጫ በነሱበት ሲዝን ላይ እጅግ በጣም የተለየው የቀይ መስመር ተከላካይ እንደነበረ እናስታውሳለን። ዘንድሮም በእርግጥ በጣም ወሳኙ ተጫዋቻቸው ነው። እንደ ቡድን እንደ አምኖ አይነት ጥንካሬ ባይኖረውም፣ ግን ዘንድሮም ቀላል ቡድን አይደለም ባየር ሊቨርፑሰን በእርግጥ ዘንድሮ የቀረው እጁ ላይ የ ቡንደስ ሊጋ ነው። በአውሮፓ ሻምፒዮንስ ሊግ በተቀናቃኙን ከውድድሩ ውጭ እንደሆነ ይታወቃል። ታዲያ ጀርሚ ፊሪፖንግ በአመቱ መጨረሻ ክለቡን ሊለቅ እንደሚችል ቲም ቶክ አስነብቦ የፕሪምየር ሊግ ክለቦችና የስፔን ክለቦች መዳረሻው እንደሚሆኑ አስነብበዋል። ከፕሪምየር ሊግ ዩናይትድና ሲቲ እንዲሁም ሊቨርፑል ከስፔን ደግሞ ሪያል ማድሪድና ባርሴሎና ሁኔታ ሆነ በቅርብ ርቀት እየተከታተሉት እንደሆነ ምነው ቲም ቶክ በፊት ገጹ ላይ ዞት የወጣው። ውድ ቤተሰቦቻችን ቃለ ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ ከሀገር እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪምየር ሊግ ወዳገኘናቸውም ስፖርታዊ ጥንቅሮቻችን እንደሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን በድጋሚ መልካም ቆይታ ተመኘን። ከአውሩ ሚቱማ ቼልሲ ላይ ያስቆጠረው ጎል የፕሪምየር ሊግ የወሩ ምርጥ ጎል ተብሎ ተመርጦለታል። ከግብ ጠባቂ ያገኘውን ኳስ ነበረ አየር ላይ ኮንትሮል አድርጎ ዳይሬክሽን ከቀየረ በኋላ ከፍጹም ቅጣት መተማምቻው ውጭ እጅግ በጣም አስደናቂ ግብ ቼልሲ ላይ ያስቆጠረው የነበረው የወሩ ምርጥ ግብ ተብላ ተመርጣለታለች። የእንግሊዝ ፕሪሚየር ሊግ የ2425 የውድድር ዘመን የወር የካቲት የወሩ ምርጥ አሰልጣኝም ይፋ ተደርጓል። በዚህ መሰረት የኤቨርተኑ ዋና አሰልጣኝ ዴቪድ ሞይስ የፕሪሚየር ሊጉ የወሩ ምርጥ አሰልጣኝ በመሆን መመረጥ ችሏል። አሰልጣኝ ዴቪድ ሞይስ ኤቨርተንን እየመሩ በወሩ ያደረጋቸው የፕሪሚየር ሊግ ጨዋታ አልተሸነፉም። ኤቨርተን በየካቲት ወር አምስት የሊግ ጨዋታዎችን ሲያደርጉ ሁለት አሸንፈው በሶስቱ አቻ ተለያይተውም ነበረም። የወሩም ምርጥ አሰልጣኝ ሆነዋል። እጅግ አስገራሚ ነገር እሳቸው ለአስር ዓመት የሰለጠኑትን የኤቨርተንን ከረጅም ጊዜ በኋላ ዳግም በተረከቡበት ጊዜ ከውጤት ቀውስም እያወጡት ይገኛሉ። ማንቸስተር ሲቲዎች ሰሞኑን ከሚዲያ ላይ ጠፍተው ነበረ። በተለይም በአውሮፓ ሻምፒዮንስ ሊግ ቡድኑ ተሸንፎ ከወጣ በኋላ መረጃዎች ስለ ሲቲ ብዙም ሲወጡ አልነበረም። ግን ዛሬ አሰልጣኝ ፔፕ ጋርዲዮላ ጋዜጣዊ መግለጫ ሰጥተዋል። በሳምንቱ ጨዋታ ያላቸው ሲቲ ለእኔ ክለብ አይደለም ብለዋል ፔፕ ጋርዲዮላ ባለፈው ሳምንት ለሶስት ምሽት በስፔን የነበሩት ስፔናዊ አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲ ለእኔ የማሰለጥነው ክለብ ብቻ አይደለም ብለዋል። ከብራይተን ጨዋታ በፊት አስተያየታቸውን የሰጡት ፔፕ ጋርዲዮላ ማንቸስተር ሲቲ ለእኔ ክለብ ብቻ እንዳልሆነ ሁሉም ሰው ያውቃል ሲሉ ተደምጠዋል። በሻምፒዮንስ ሊግ መቆየት አይገባንም ነበር ያሉት ፔፕ ጋርዲዮላ አሁን ተመልካች ነን፣ ለቀጣዩ ዓመትም ትምህርት እንወስድበታለን ብለዋል። ቀጣይ ዓመት በሻምፒዮንስ ሊግ ለመሳተፍ ምርጡን አቋማችንን ማውጣት አለብን፣ ቅርጮቶች አስቸጋሪ ናቸውም ብለዋል ፔፕ ጋርዲዮላ። ብራይተን ሜዳ ላይ እና ከሜዳ ውጪ ከምርጥ ቡድኖች አንዱ ነው። ምርጥ እንቅስቃሴን በማድረግ ላይ ይገኛሉ። ደረጃቸው ደግሞ ለዚህ ምስክር ነው። ፈታኝ ጨዋታ እንደሚጠብቀን እናውቃለን። ለዛም ዝግጅት እያደረግን ነው ብሏል። እንደሚታወቀው ኦፕታም በሳምንታዊ ግምቱ ወደ 55 በመቶ ለፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ነው ይህን ጨዋታ አሸናፊ ነው ቀደም ግምት የሰጠው በዛ ላይ ጨዋታው የሚካሄደው ኢትሃድ ስቴዲየም እንደሆነ ይታወቃል። የምዕራብ ለንደኑ ክለብ ቼልሲ ዋና ሰልጣኝ የንዞ ማሬስካም ከእሁዱ የአርሰናል ጨዋታ በፊት ከጋዜጠኞች ጋር ቆይታ አድርገዋል። አሰልጣኝ ንሶ ማርስካ ካነሷቸው ዋና ዋና ነጥቦች ውስጥ በአሁኑ ሰዓት ሁለት ዓላማዎች አሉን፣ የአውሮፓ ሻምፒዮንስ ሊግ ተሳትፎ ቦታ ማግኘት እንዲሁም የኮንፈረንስ ሊግ ዋንጫ ለመንሳት ብለዋል። ቸልሲ በፍጻሜ መጮትና ለዋንጫ መፋለምም ለምዷል ብለዋል። በእሁዱ የአርሰናል ጨዋታ በግብ ጠባቂ ሮበርት ሳንቼዝ በቋሚነት እንደሚሰለፍ አረጋግጧል። ትኩረታችንም ከአርሰናል ያለንን ነጥብ ማጥበብ አይደለም፣ ትኩረት የምናደርገው ጨዋታውን ለማሸነፍና በአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ በምናደርገው ጥረት ላይ ራሳችንን እዛ ውስጥ እንዲገኝ የማድረግ ብቻ ነው እንጂ አርሰናልን ነጥብ ስለመጠጋት አናስብም ብለዋል። ኮል ፓልመር በሁሉም ውድድሮች ያለፉትን አስር ጨዋታ ምንም ግብ ያላስቆጠረ ሲሆን ለቼልሲ ለመጨረሻ ጊዜ ጎል ያስቆጠረው በበርንመዘ ጨዋታ በፈረንጆች አቆጣጠር የመጀመሪያ ወር ጥር 14 ላይ ወይም ጃንዋሪ 14 2005 ነበረ። ኮል ፓልመር በሁሉም ውድድሮች ላለፉት 19 ጨዋታ ምንም አሲስት ያላረገ ሲሆን ለቸልሲ ለመጨረሻ ጊዜ አሲስት ያስመዘገበው ደግሞ ከአስቶን ቪላ ጋር በነበረ ጨዋታ ላይ ነበረና በጣም ቆየት ተብሏል። እንግሊዝ ብሔራዊ ቡድን ግን መጠራቱ ተገቢ ነው ወይ ብላችሁ ታምናላችሁ ወይ የግል ለመልከታችሁ ናጋሩ። በአጠቃላይ እሱ ብቻ ሳይሆን ሌላኛ የቡድን አጋሩ ሳንቾም ጥሩ አይደለም። 2025 ከገባ በኋላ ኮልፓልመርና ጀደን ሳንቾ በ2025 ለቸልሲ በሁሉም ውድድሮች ሶስት የግብ አስተዋጽኦ ብቻ ነው ሁለቱ በጋራ ማስመዝግበው ያሉትና እጅግ በጣም ዝቅተኛ የሚባለ ቁጥር ነው። ዛሬ ቼልሲ ተጫዋች እንዳስፈረመ ነግረናችኋል። ጆቫኒ ኳንዳን ያስፈረመበት መንገድ እጅግ በጣም ለየት ያለ ነው። በኮንትራቱ ላይ ሰባት ዓመት እንደሚቆይ ተረጋግጧል። እንዲሁም ለስምነቱ ለአንድ ዓመት ስለማራዘም አማራጭም እንደሚኖረው ተረጋግጧል። ምናልባት መረጃውን ላልተከታተላችሁ ጆቫኒ ኳንዳን ፖርቹጋል ውስጥ በድብቅ ምርመራ ካደረጉለት በኋላ በዛው በስፖርቲንግ ለአንድ ዓመት ቆይቶ ልክ 2026 የፈረንጆች ዓመት ወይም የሚቀጥሉ ዓመት ፌብራሪ ላይ በጥር የዝውውር መስኮት ማለት ነው ቼልሲን እንዲቀላቀል ከስምነት ደርሷል። የሕክምና ምርመሩን በድብቅ ነበር እዛው ፖርቹጋል ሊዝበን ውስጥ አድርጎ የነበረው። በቼልሲ በኩል ማሬስካ እንግዲህ በአለፉት ሶስት ጨዋታዎች ቡድናቸው ክሊንሺት አስመዝግቧል፣ አራት ጨዋታዎችን አሸንፎላቸዋል። እጅግ በጣም የተለየ የሚባለ ቁጥር ያላቸው አሁን ትልቁ ጨዋታቸው እሁድ ይጠብቃቸዋል። ምናልባትም ከሁዱ ጨዋታ በኋላ ደግሞ ኢንተርናሽናል ብሬክ መኖሩን ተከትሎ እንደ ጃክሰን እና ማዱኬ ተጫዋቾች ከኢንተርናሽናል ብሬክ በኋላ ቡድኑ ይቀላቀላሉና ለቸልሲ ጥሩ አጋጣሚ ሊሆን ይችላል። በምን አይነት መንገድ የአርሰናሉን ጨዋታ የሚወጡታል የሚለው ግን ሌላ በጉጉት የሚጠበቀው ግን፣ ሶስት ክሊንሺቶችና እንደዚሁ ደግሞ አራት ጨዋቶችን ካለፉት የመጨረሻ አራት ጨዋታ ድል ያደረገ ቡድናቸው አሁን ሰሞኑን መነቃቃት ላይ ይገኛል። በኤስ ሚላን በኩልም በሚቀጥለው ክረምት ወይም የፊታችን ክረምት የክረምት የዝውውር መስኮት ላይ በውሰት የወሰዱትን ዦዋ ፊሊክስን ለእናት ክለብ ቼልሲ እንደሚመልሱ ጋዜጣ ዴሎ ስፖርት አረጋግጧል። ተጫዋቹ ደስተኛ አይደሉም። በተጫዋቹ ሁኔታና በቀጥታ የውሰት ውሉ ሲጠናቀቅ ወደ ቼልሲ እንደሚመልሱ ተረጋግጧል። እንደ ኦፕታ የቁጥራዊ መረጃዎች መሰረት የቼልሲ ሴቶች ቡድን በአውሮፓ ውስጥ ቀዳሚው ቡድን ብሎታል። እጅግ በጣም አደገኛው ቡድን በሚል መቶ ፐርሰንት ነው ሬቲንግ የሰጠው የቼልሲን ቡድን። ሁለተኛ ደረጃ ላይ የተቀመጠው ባርሴሎና ነው፣ ወደ 99.7 በመቶ የባርሴሎና ሴቶች ቡድን ጠንካራው ሁለተኛ የአውሮፓ ቡድን ተብሏል። ኦሎምፒክ ሊዮን ሶስተኛ፣ ማንችስተር ሲቲ አራተኛ አርሰናል አምስተኛ እንዲሁም ማንቸስተር ዩናይትድ ስድስተኛ ደረጃ ላይ ተቀምጧል። የእንግሊዝ ፕሪምየር ሊግ ተሳታፊው በሴቶቹ ቼልሲ የሴቶቹ ፕሪምየር ሊግ መሪ እንደሆኑ የሚታወቃል። በአውሮፓ ውስጥም ፍጹም የበላይ የሆነ ቡድን ነው። በኦፕታ ቁጥራዊ መረጃ መሰረት በአውሮፓ ትልቆቹ ሊጎች ውስጥ ቀዳሚው ቡድን በሚል አንደኛ ደረጃ ላይ አስቀምጦታል። የፍጻሜ ጨዋታ በጉጉት እንጠብቃለን። የፍጻሜ ውድድር እንደ ቀላል አይወሰድም ብለዋል። አርኔ ስሎት ናቸው ያሉት። በተለይ እንግሊዝ ውስጥ ለየት ይላል ብለዋል የፍጻሜ ጨዋታ። ስለ ጀረል ኳንሳ ተጠይቀው ነበር። ተሰጦ እንዳለው በቅርቡ ባደረገው አቋሙ ላይ አሳይቷል። ፉልባክ ሆኖ የመጫወት ባህሪ ያለው ምርጦ ተጫዋቻችን ነው ብለዋል። በየቀኑ ጠዋት ላይ ተነስተን ወደዚህ ልምምድ የምንመጣው አንደኛው ምክንያት ዋንጫ የማሸነፍ ልመስላለን ነው። አትጠራጠሩ፣ ጨዋታውን እናሸንፈዋለን በትኩረት ነው የምንጫወተው ብለዋል። ሊቨርፑል በካራቦ ካፕ 15ኛ የፍጻሜ ጨዋታውን እሁድ ዌምብሊ ላይ የሚያደርግ ሲሆን ባለፉት 14 የፍጻሜ ጨዋታ አስር ዋንጫዎችን ማሳካት ችሏል። ይህም ከየትኛውም የእንግሊዝ ክለብ በሁለት ዋንጫ የሚበልጥ ያደርገዋል። በተለይም በፍጻሜ ጨዋታ ላይ ካላቸው ንጻሪ አንጻር ማለት ነው። ሊቨርፑል ለመጨረሻ ጊዜ በ2015 ላይ በኒካስል ከተሸነፈ ወዲህ በሁሉም ውድድሮች 17 ጨዋቶችን ከኒካስል ዩናይትድ ጋር አድርጎ አልተሸነፈም። ሳላ ከኒካስል ጋር ባደረጋቸው ያለፉት 13 ጨዋታም 12ቱ ላይ ግብ ማስቆጠር ችሏል ወይም አሲስት ማድረግ ችሏል። ይህም ተጫዋቹ በትልቁ እንዲጠበቅ ያደርገዋል። በእርግጥ ዘንድሮ ሳላን ያላየ ነው በሁለት ጨዋታ ብቻ ነበር። እሱም በአውሮፓ ሻምፒዮንስ ሊግ በ16 ጥሎ ማለፍ በፓርክ ደፕሪንስ እና በአንፊልድ ከፓርሰን ጀርሜን ጋር በነበረው ጨዋታ ነው ምንም ሳያደርግ የወጣውም። ከዛ በተረፈ ግን አመቱም ሙሉ ለሊቨርፑል በውጥ ብቃትም ሲጫወት የተመለከትነው ተጫዋች ነበረ። ሊቨርፑል ኒካስል ላይ ካስቆጠራቸው የመጨረሻ 15 ግቦች ውስጥም 11 ላይ በቀጥታ ሳላህ ተሳትፎባቸዋል። አራቱ ግብ ናቸው፣ ሰባቱ ደግሞ በአሲስት የተመዘገቡ ናቸው። ሊቨርፑልና ኒካስል ዌምብሌ ላይ ለሁለተኛ ጊዜ ነው የሚገናኙት። በታሪክ ከዚህ በፊት 1974 ላይ በኤፍ ካፕ ፍጻሜ ተገናኝተው ሊቨርፑል ሶስት ለባዶ በሆነ ውጤት አሸንፏል። አሁን ግን የሚገናኙት በካራቦው ካፕ ነው። ሊቨርፑል ባለፉት አምስት የካራቦው ካፕ ጨዋታ 14 ግቦችን ማስቆጠር የቻለ ቡድን ነው። በግን ማስቆጠርም ደረጃ ኒካስል በካራቦው ካፕ ለሶስት ጊዜ ነው ለፍጻሜ መድረስ የቻሉት። ባለፉት ሁለት የፍጻሜ ጨዋታ ግን ድል አልቀናቸውም። ለአብነት ያክል በ1976 በሲቲ የተሸነፈው ዋንጫውን አጡት። በ2023 በማንቸስተር ዩናይትድ ተሸነፈው ዋንጫውን አጡት። 2025 ላይ ደግሞ ሊቨርፑልን የሚሞክሩ ይሆናል። ሊቨርፑል እስካሁን 18 የሀገር ውስጥ ዋንጮችን ኤፍ ኤ ካፕና ካራባው ካፕን ማለት ነው በጥሎ ማለፍ ማሳካት ችሏል። እሑድ ዌምብሌ ላይም ባለ ዋንጫ የሚሆን ከሆነ በማንቸስተር ዩናይትድ በድምር የተያዘውን 19 የሀገር ውስጥ ዋንጫን የመንሳት ክብረ ወሰኑን የሚስተካከል የሚስተካከለ ይሆናል ማለት ነው። ይህን ለማድረግ እሑድ ዌምብሌ አንድ ሰዓት ከ30 ጨዋታ ይጠብቃሉ ሊቨርፑሎች። ከብሔራዊ ቡድን ጋር በተያዘ የኔዘርላንድ ብሔራዊ ቡድን ለኔሽንስ ሊግ ሩብ ፍጻሜ ጨዋታ የመጨረሻ 24 ተጫዋቾችን ይፋ ሲያደርግ በሊቨርፑል በኩል ቨርጅል ቫንዳይክ፣ ሪያን ግራቨንበርች እና ኮዲ ጋክፖ መካተት ችለዋል። ሃርቪ ኤሊዮት ለእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ነው ጥሪ የተደረገለት። በፖርቹጋላ ብሔራዊ ቡድን በኩል እንግዲህ በቀጣይ ለምታደረጋቸው መርሃ ገብሮች ዲያጎ ጆታ ከሊቨርፑል በኩል ጥሪ የቀረበለት ተጫዋች ነው። የሊቨርፑል የፊቱ ሶር ተጫዋች ሳላ የእንግሊዝ ፕሪምር ሊግ ወሩ ምርጥ ተጫዋች መባሉን ነግረናቸዋል። ሳላ በዘንድሮ የውድድር ዘመን ለሁለተኛ ጊዜ ነው ይህንን ክብርም ሲያሳካ ስድስት ግቦቹን አስቆጥሯል። አራት አመቻችቶ አቀብሏል። ሰላም ሰባት ጊዜ እንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ሽልማትን በማሳካት በሃሪኬንና በሰርጆ ኩን አገሮ ተይዞም የነበረውን ሪካርድ እንደተጋራ ነግረናችኋል። ስለዚህ አንድ የጨዋታ ኮኮብ ብቻ የወሩ ኮኮብ ከተባለ ብቸኛው የፕሪሚየር ሊግ ተጫዋች መሆኑ ይችላል። ስቴቨን ጄራርድ የሌላኛው የቀድሞ የሊቨርፑል ተጫዋች ስድስት ነበረውና የሱንም ሪካርድ አልፎታል። ክርስቲያን ሮናልዶ ስድስት የነበረው ቫምፐርሲና እንዲሁም ዋይኔ ማርክሩኒ አምስት አምስት ጊዜ ነው የወሩ ኮከብ ተብለው በታሪካቸው የተመረጡት፣ ቴሪ፣ ዳኔል ኖነሪ፣ ፖል ስኮልስ፣ አለን ሺረር፣ ፍራንክ ላምፓርድ፣ ዴኒስ ቤርካም፣ ብሩኖ ፈርናንዴዝ፣ ማርከስ ራሽፎርድ፣ ጄሚ ቫርዲና ሰኑንግሚን ሰኑን ግሚን አራት አራት ጊዜ የወሩ ኮከብ ተብለው ተመርጧል። ሳላህ አንድ ብቻ ይቀሯል። ተጨማሪ ክብረ ወሰኖችን ለማስመዝገብ ማድሪድን እስክ ገጠም እጅግ በጣም ጓጉቻለሁ ብለዋል። ከኢንተርናሽናል ብሬክ በኋላ የምናየው ጨዋታ ነው። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ቡድናቸው በሻምፒዮንስ ሊጉ ሩብ ፍጻሜ ከማድሪድ ጋር መደልደሉን እንደወደዱት ገልጸዋል። የሻምፒዮንስ ሊግ ድልድሉ አስደሳች ነው፣ ቀልብ ይስባል ያሉት ማይክል አርቴታ ከሪያል ማድሪድ ጋር እስከምንጫወትም ድረስ በጣም ጓጉቻለሁ ብለዋል። ሉዊስ ስኬሊ ለእንግሊዝ ብሔራዊ ቡድን በመጠራቱ በጣም ኮርቻለሁ ያሉት አሰልጣኝ ማይክል አርቴታ ለሱ ወሳኝ ቅጽበት ነው። ይህ ለሱ የእግር ኳስ እድገት ምርጡ አጋጣሚም ብለውታል። በእርግጥ ተጫዋቾች መጠራታቸው ጥራታቸውን ያሳያል። ክለቦች ግን ተጫዋቾች ሲጠሩባቸው በስጋት ነው የሚመለከቱት። ምክንያቱ ደግሞ በኢንተርናሽናል ብሬክ ከሚመዘገቡ ጉዳቶች ሰለባ ከሆኑት ውስጥ አንደኛው አርሰናል እንደነበረ እናስታውሳለን። በተለይም የኦዴጋርድ ጉዳት በዚህ ዓመት የሚታወስ ነው። የሰሜን ለንደን ነው ክለብ አርሰናል የፊት ወሳጅ ተጫዋች ቡካዮ ሳካ ወደ ልምምድ ሜዳ ለመመለስ መቃረቡን ያረጋገጡት አሰልጣኝ ማይክል አርቴታ ቡካዮሳካ ወደ ሜዳ ለመመለስ ተቃርቧል፣ ጥሩ መሻሻል አሳይቷል ሲሉም ተደምጧል። እንግሊዝ የፊት ሰር ተጫዋች ቡካዮሳካም ከወራት በፊት ባጋጠመው ጉዳት ምክንያት እስካሁን ወደ ጨዋታ እንዳልተመለስ ይታወቃል። ከኢንተርናሽናል ብሬክ በኋላ ይጠበቃል ሲባል ነበር። አሰልጣኝ ማይክል አርቴታም ዛሬ ማረጋገጫውን ሰጥተዋል። አርሰናል በኤምሬትስ ስቴዲየም ዙሪያ እንዴት ማስፋፋት እንደሚቻል ከአንድ የሕንፃ ዲዛይነር ድርጅት ጋር በተለያዩ አማራጮች ዙሪያ ውይይቶችን እያደረጉ እንደሆነም ተረጋግጧል። ታዲያ አርሰናል በኤምሬስ ስቴዲየም የ2028 የአውሮፓ ዋንጫ ጨዋታ እንዲያስተናግዱ ጥያቄ ቢቀርብላቸው ውድቅ አድርገውታል። ይህም የሆነበት ዋነኛ ምክንያት የስቴዲየም ማስፋፋያ ፕሮጀክቱን የሚጨርሱበት ወቅት ነውና በዛ ሰዓት ላይ ኤምሬትስ ላይ ጨዋታ እንዲደረግ አንፈቅድም ብለዋል። ምናልባት ከዚህ ፕሮጀክት ጋር በተያያዘ ተጨማሪ መረጃዎችን ካገኘን እናጋራቸዋለን። እንደሚታወቀው የፕሪሚየር ሊግ ክለቦች በቅርብ ዓመታት ውስጥ ስቴዲየም እያደሱ ነው። የቅርብ ጊዜ ትውስታችን ሊቨርፑል ስቴዲየሙን የመያዝ አቅም ጨምሯል፣ ኤቨርቶን አዲስ ስቴዲየም እንደገነባ እናስታውሳለን። ቶተንሃም ዌስትሃሜን አድርገውታል። አሁን ደግሞ ማንቸስተር ዩናይትድ አዲስ ስቴዲየም ለመገንባት እቅድ እንዳወጣና እንደተጠናቀቀ ነግረናችሁ ነበር። ቀጣዩ ክለብ አርሰናል እኔ ነኝ ብለዋል። በአርቴታ በኩል ሌሎች የተነሱ ነጥቦች አሉ። የቼልሲው ጨዋታ እኔ እንደማስበው ሙሉ በሙሉ የተለየ ጨዋታ ይሆናል። ጨዋታውን ለማሸነፍ ያለንን ሁሉ እንደምንሰጥ እርግጠኛ ነኝ ብሏል። ኦፕታ ቀድመ ግምቱን አብዝቶ ለአርሰናል እንደሰጠ ይታወቃል። ይህን ጨዋታ በእርግጥ ኤምሬስ ስለሚደረግ የሚደረግ ጨዋታ ነው። ስለ ጋብርኤል ማርቲኔሊ ተጠይቀው ነበረም። ማርቲኔሊ ከጉዳት መመለሱን ተከትሎ ጫናዎችን ለመቀነስ እየሞከርኩ ነው ብለዋል። በሱ ቦታ አማራጮች አሉን፣ እሱ ላይ ጫና በማሳደል ለረጅም ጊዜ እንድናጣው ሊያደርግ ይችላልና፣ ስለዚህ ከባደሮች ካንወስድም ብለዋል። በማንቸስተር ዩናይትዱ ጨዋታ ብዙ አርሰናሎች የተበሳጩበት ነበረ። በተለይም ተቀይሮ ከገባ በኋላ ቶማስ ቱሄል ስለ ጠሩት ሊዩ ስማይል ስኬል ሃሳባቸውን አጋርተዋል በጨዋታዎች ላይ ያሳየው ጥራትና በስለት ወደ ቡድኑ እንዲካተት አድርጎታል። በጣም ጥራት አለው ብለዋል። ጋናም በመጪዎቹ ቀናት ለምታደርገው የዓለም ዋንጫ ማጣሪያ ጨዋታ ስብስቧን ይፋ ስታደርግ ከአርሰናል ቶማስ ፓርቴ ተካቷል። የቶማስ ቱሄል ስብስቦች ግን ቤን ዋይት ከአርሰናል አለመጠራቱ አነጋጋሪ ነበረ። ቤን ዋይት ሳልተጠረም እሱ በቅርቡ ወደ ሜዳ ተመልሷል። የደረሰበት ጉዳት ከባድ ነበር። እናም ልጠራው አስቤ፣ ግን ደግሞ ከጉዳቱ በደንብ ሳያገግም መጥራቴ እሱ ለጫና ጫና እንዲያሳድርበት ያደርጋል። ለዚህም እድገቱን እያሳየ እዛው ቢቆይ ይሻላል። በቀጣይ እንግሊዝ ብሔራዊ ቡድንን በረጅም ጊዜ እንዲያገለግል ከጉዳቱ ሙሉ ለሙሉ ማገገም አለበት ብለዋል። ቤልጂየም በመጪዎቹ ቀናትም ለምታደርገው የሀገራት ጨዋታ ስብስቧን ይፋ ስታደርግ ከአርሰናል ትሮሳርድ ተካቷል። እንደ ራያንና ሜሪ ሜሪኑ ያሉ ተጫዋቾች ደግሞ በስፔን ብሔራዊ ቡድን ጥሪ ሲደረግላቸው ዩሊያን ቲምበር በኒዘርላንድ በኩል ከአርሰናል ጥሪ የደረሰው ተጫዋች ነው። ሳንቲ ካዞሮላ በሕይወት የወሰንኩት ምርጡ አጋጣሚ ለአርሰናል መጫወት ነበር፣ መቼም አይቆጨኝም ብሏል። አሁንም ድረስ በየሄድኩበት በኩራት የምናገረው ነገርም እሱ ነው ሲል ተደምጧል። ማይክል አርቴታን በአንድ ወቅት ወደ አርሰናል ጫማ ከመስቀሉ በፊት መጥቶ አንድ ጨዋታ በኤምሬትስ ማድረግ ፈልጎ እንደነበረም ግን ማይክል አርቴታ ሁኔታው እንዳልተቀበሉት ይታወቃል። በማንቸስተር ዩናይትድ በኩል እጅግ በጣም ወሳኙና ቁልፉ ተጫዋቻቸው አማዲ ያለው ጉዳት ላይ እንዳለ ይታወቃል። መች ይመለሳል በሚል ጉዳይ ላይ በርካቶች ጥያቄ ሲያነሱ ነበር። የዚሁ ወረ መጨረሻ ጀምሮ ወደ ሜዳ እንደሚመለስ ተረጋግጧል። በተለይም በ ኢንተርናሽናል ብሬክ ዩናይትድ ረፍት ማግኘቱ ተጫዋቹን በቂ የመጫወቻ ጊዜ ወይም ደግሞ በወሳኝ ጨዋታ ላይ ዩናይትድ እንዲያገኘው በቂ የማገገሚያም ጊዜ ሰጥቶታል ነው የተባለው። በጥሩ ሁኔታ ማገገም ላይ የሚገኘው ተጫዋች በቀጣዩ ቡድኑን ለማገዝ ከኢንተርናሽናል ብሬክ በኋላ ወደ ስብስቡ እንደሚመለስ ነው። ማንቸስተር ኢቭኒንግ በፊት ገጹ ላይ ዞት የወጣው ፖርቹጋል አሰልጣኝ ሩበና ሞሪ በእንግሊዛዊ አማካይ ሜሰን ማውንት ላይ ትልቅ እምነት እንዳላቸው ገልጿል። እርሱ ለጥቂት ጊዜያት ያክል ሳይጎዳ ይቆያል። ከዛ በኋላ ግን የሚፈጠሩ ነገሮች ላይ ባለፉት ዓመታት እንዳየነው ነው ነውም በእጅጉ ጎድተውታል ብለዋል። ማውንቱ ላይ ትልቅ እምነት አለኝ። እርሱ በእጅጉ ወደዋለው እንደ እርሱ አይነት ተጫዋች የሚያስፈልገናል ብለዋል። ሜሰን ማውንት ካጋጠመው ጉዳ በማገገም በዚህ ሳምንት በተደረጉ ልምምዶች ላይ መሳተፉን ያረጋገጡት ሩበን አሞሪ እሁድ ከሌስተር ሲቲ ጋር በሚደረገው የሊግ መርሃ ግብር በቡድን ስብስብ ውስጥ እንደሚካተትም እድል እንደሚሰጡትም አሰልጣኝ ሩበን አሞሪ ገልጿል። ስለሆነም ወሳኙ ተጫዋች ጨዋታውን ሊወስንልኝ የሚችለው ተጫዋች አንደኛው ሜሰን ማውንት ነው። እንደሱ አይነት ተጫዋች ማግኘታችንም እድለኛ ነን ብለዋል። ብሩኖ ፈርናንዴስ በጣም ለማሸነፍ ረሃብ ያለው ተጫዋች ነው በሜዳ ውስጥ ጥሩ በማንጫወትበት ወቅት ላይ ብቻውን ነገሮችን ለማድረግ የሚጥር ብለውታል። ነገር ግን እሱ ጓደኞቹ ሊተማመንባቸውና ጨዋቶን እንዲጫወቱ ሊፈቅድላቸውና እርሱም በደንብ እንዲያግዙት ሊያደርግ ይገባል። ብሩኖ ታክቲካል ዲሲፕሊን አለመሆኑን አለቃው በግልጽ የተናገሩ ይመስላል። በእርግጥ ብሩኖ ፈርናንዴዝ ከቡድን ስራ ጋር በተያያዘ የተወሰነ የሚታመው ነገር አለ። ለዛም ነበር ሮይ ኪን አንበል መሆን አይገባውም፣ ምርጥ ተጫዋች ነው፣ ግን ላንበልነት ብቁ አይደለም ሲሉ የነበረው ያው ሩበን አሞሪም የቡድን አጋሮቹን ሊተማመነባቸውና ሊያሳተፋቸው ይገባል በጨዋታ ላይ ብለዋል። አሞሪም የቀድሞ ተጫዋቾች ብሩኖ ላይ ስለሚሰነዝሩ ትችትም ምላሽ ሲሰጡ የድሮ ተጫዋቾች እዚህ ኦልትራፎርድ ላይ ትልቅ ስኬት አላቸው፣ እናም የነሱ መመዘኞች ከፍተኛ ጥራት አላቸው። ህይወት አንዳንድ ጊዜ ጥቁርና ነጭ ብቻ አይደለችም፣ በርካታ ቀለማት ያሉት ሲሉ ምላሽ ሰጥተዋል። ኦማር ቤራዳ ዓላማችን አሁን ግልጽ ነው ብለዋል። ኤሮፕ ሊጉን አሸንፎ የአውሮፓ ሻምፒዮንስ ሊግን ትኬት መቁረጥ፣ በፕሪሚየር ሊጉም የተቻለንን ሁሉ አድርገን አሁን ካለንበት የደረጃ ሰንጠረዥ አሻሽሎ መጨረስ ቀጣይ ሁለት እቅዳችን ነው ብለዋል። ኤሮፕ ሊጉ ግን ለእኛም ትክክለኛው መፍትሄ ነው ብለዋል። ከቅድመ ዝርዝር ውጪ ተደርጎ የነበረውም ማቲያስ ዴላይት በሮናልድ ኪውመን የመጨረሻ ስብስቡት ጥሪ ተደርጎለታል። ጆሽኳ ዘርኪዚ እንዳልተጠራ ይታወቃል። ከዩናይትድ ለኔዘርላንድ ብሔራዊ ቡድን ማቲያሽ ዴላይት ግን ጥሪ እንደተደረሰው አረጋግጠናል። ማርከስ ራሽፎርድም ማንቸስተር ዩናይትድ ንብረት ነው ሚጮተው ለአስቶንቪላ ነው። ለአስቶንቪላ ባሳየውን ብቃት ነው ጥሪ የተደረገለት። ማርከስ ራሽፎርድ ወደ አስቶንቪላ ካቀና በኋላ እጅግ በጣም አስደናቂ ነው። በመከላከል ላይም በማጥቃት ላይ ሚዛኑን የጠበቀ ተጫዋች ሆኗል። በተለይ ደግሞ አሲስት እያደረገ ነው። እንደውም 2025 ከገባ በኋላ አንድ ተጫዋች ለአንድ አጥቂ አሲስት በማድረግ ደረጃ ካየን የማርከስ ራሽፎርድን ያህል የሚደርስ የለም። ለአሴንሲዮ ወደ አራት በላይ አሲስቶችን አድርጓል። አንድ ተጫዋች ለአንድ ተጫዋች ይሄ ሁላ ሲስ ሲያደርግ በፈረንጆቹ አዲስ ዓመት ከገባ በኋላ ራሽፈርድ ብቸኛው ነው። አሁን እያሳየ በሚገኘው ብቃት ለእንግሊዝ ብሔራዊ ቡድን ጥሪ ደርሶታል። አሁን በሚያሳየውስ ብቃት በቀጣይ ክረምት ወደ ማንቸስተር ዩናይትድ ተመልሶ ጨዋታ ማድረግ አይገባውም ወይ? የዩናይትድ ደጋፊዎች የግል መልከታችሁን አጋሩን። ቃል ስፖርት የዩቲዩብ ቻናላችን፣ ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ታደምጣላችሁ። ስትወዱን ላይክ እያረጋችሁ አበረታቱን። የለም ቤተሰብ መሆን እንሻለንም ካላችሁ ሰብስክራይብ አድርጉን እና የደውል ምልክቷን ስትጫኑ ደግሞ ማለዳ አንድ ሰዓት ምሽት ሁለት ሰዓት ዜናዎቻችንን ታገኛላችሁ። ስለ ሀሳብ አስተያየታችሁም ከልብ ነው የምናመሰግነው። ከጥቂት ደቂቃዎች በኋላ ተመልሰን እንገናኝ። እዚህ ጋር ቋጨን። ሰናይ ጊዜ